ልጅ ልጅ ስላረከኝ አመሰግንሃለሁ፣ አመሰግንሃለሁ። እግዚአብሔር ልጅ ኢየሱስ እንደሆንክ፣ የእግዚአብሔር ልጅ ኢየሱስ እንደሆንክ በዓለም ለዓለም አውጅ አለሁ፣ ለዓለም አውጅ አለሁ፣ እናገራለሁ፣ እናገራለሁ። ይኸው እጆቼን ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። ይኸው እጆቼን ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። በጌታ በኢየሱስ ስም አመሰግንሃለሁ። በጌታ በኢየሱስ ስም አመሰግንሃለሁ። እሺ እኔ ልጸልይ፣ እዛው እንዳለ የዘላለም አምላክ እግዚአብሔር የናዝሬቱ ኢየሱስ ዛሬ ወንድሜን ዮኒን ስለተቀበልከው፣ በቤት ውስጥ ስለጠራኸው፣ ስለምታኖረው እግዚአብሔር ልጅ ኢየሱስ ዛሬ እልፍ አላፍት መላእክቶች በፊትህ እልል ስላሉ፣ ስላሸበሸቡ እግዚአብሔር ሆይ በልጅ በኢየሱስ ስም አመሰግንሃለሁ ጌታ ሆይ የእሱ የሆኑትን በአጠቃላይ ልጆቹን፣ ሚስቱን የእሱ የሆነውን ሁሉ በኢየሱስ ክርስቶስም እንድትጠብቅ ፕሮቴክት እንድታደርጋቸው፣ በደም እንድትሸፍን እንድትሰውራቸው እርግማን፣ የሰዎች አንደበት፣ የክፉ ሰዎች ቃላትን ሁሉ በክርስቶስ ኢየሱስ ስም እንድትሰብር፣ ከሱ ላይ እንድታነሳ፣ ያ ደምህ ዕለት ዕለት ፕሮቴክት እንዲያደርጋቸው፣ ያ ትኩስ ደምህ ዕለት ዕለት እንዲጠብቃቸው፣ በጌታ በኢየሱስ ስም እኔ ጸልያለሁ። የትኛውም የጠላት የዳቢሎ ስትራቴጂ የሟርት የድግምት መንፈስ ወደ እሱ የሚወረወር የጭለማ አሰራር የሟርተኛ መናፍስቶች የጥንቆላ መንፈስ የደጋሚ መንፈስ በኢየሱስ ስም አሁን ከአንተ ላይ የተነሳ ይሁን። በኢየሱስ ስም ይነሳ። በክርስቶስ ኢየሱስ ስም ከአንተ ላይ ይነሳ። በኢየሱስ ስም ልጆች በደም ይሸፈኑ። ያንተ የሆነ ነገር በክርስቶስ ደም ይሸፈን። ቤትክ ላይ የደም ምልክትን አደርጋለሁ በኢየሱስ ክርስቶስ ስም። በክርስቶስ ደም ከበር ሆናችኋል። የትኛውም ቀስጥ አያገኝህም። የትኛውም ሟርት አያገኝህም። በስምህ የሚሟርቱ በስምህ የሚደግሙ ፎቶህን ይዘው የሚሟርቱ የሚደገም ድግምት ሁሉ አንተ ላይ ላይ ሳይሰራ በክርስቶስ ኢየሱስ ደም ዛሬ ድግምታቸውን ሟርታቸውን የናዝሪቱ ኢየሱስ አፍርሶታል። በኢየሱስ ስም የፈረሰ ይሁን። የተቆጣ መንፈስ ወደ ኢየሱስ መቷል ከክርስቶስ ጋር ተቀላቅሏል። ይሄን ጌታን ተቀብሏል ብሎ የተቆጣ መንፈስ ቢኖር ቆይ ብሎ የሚዝት መንፈስ ቢኖር እቀድሞዋለው። በኢየሱስ ደም ስራው የፈረሰ ይሁን። የሚጠነቁል የጥንቆላ መንፈስ ቢሆን የፈረሰ ይሁን። የድግምት ኃይል ቢሆን የፈረሰ ይሁን። በኢየሱስ ደም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ ወንድሜን በክርስቶስ ደም ስለሸፈንከው አመሰግናለሁ። በቤት ውስጥ ተምረው የቃልህን ብርሃን ግለጥለት። መንፈስ ቅዱስ በሁሉ ክብር ላንተ ይሁን። ዕልልታና ዝማሬ ዛሬ ባንተ ዘንድ ስለተሰማ እናመሰግንሃለን። በጌታ በኢየሱስ ስም አሜን።

በደንብ በደንብ በደንብ ግፍት በግፍት አርጉት ለወንድሜ ባካት ኢየሱስ ኢየሱስ ደሙ ይባረክ ሃሌሉያ እኔ ደስ አለኝ። በቃ ምን ሁን።